የሀገሪቱ ዋናው ችግር ፕሬዝደንቱ ናቸው። እኚህ ሰው እስካሉ ድረስ ጦርነቶች በሰላም ሊፈቱ አይችሉም። ስለዚህ በአገራችን ሰላም እንዲገኝ እኚህን ሰው በማናቸውም መንገድ ማስወገድ አስፈላጊ ነው። እኛ በምንም አይነት በተፈጥሮ ሞት የመሞት እድል አይገጥመንም፣ ወይም መፈንቅለ መንግስት ተካሂዶ እንረሸናለን፣ አሊያም ወያኔ ገብቶ ይፈጭናል፣ ወይም እስር ቤት ለረዥም ጊዜ አበሰብሱናል። የመጨረሻው እድላችን እስራት ከሆነ እኔ ደግሞ በምንም አይነት ያንን ምርጫ አልቀበለውም። እስር ቤት ከመንገላታት ምንጊዜም የምመርጠው የራሴን ህይወት ማጥፋት ነው። በሁሉም አቅጣጫ ለእኔ ሞት የማይቀርልኝ ከሆነ እኚህን አጥፊ ሰውዬ ገድዬ ሀገራችንንም ከኚህ ሰውዬ ገዳግዬ መሞትን እመርጣለሁ። ጁሊስ ሴዛር እስከ አብርሃም ሊንከን ከጆን ኤፍ ኬኔዲ እስከ ማህተመ ጋንዲ በሰዎች እጅ ከተገደሉ የሀገራት መሪዎችና የለውጥ አቀንቃኞች መካከል ግንባር ቀደም ተጠቃሾች ናቸው። በኢትዮጵያም ቢሆን ተደጋጋሚ ሙከራዎች ተደርገዋል። እንደ መንግስታዊ መረጃዎች ከሆነ ጠቅላይ ሚኒስትር አብይ አህመድ ወደ ሥልጣን ከመጡ ከሶስት ወራት በኋላ በአዲስ አበባ መስቀል አደባባይ ሰኔ 16 ቀን 2010 ዓ ም በተደረገው የድጋፍ ሰልፍ እርሳቸውን የመግደል በመንግስት አገላለጽ ለውጡን የማክሸፍ ሙከራ መደረጉ በወቅቱ ተገልጾ ነበር። ፕሬዚደንት ኮሎኔል መንግስቱ ኃይለማርያምም ከተደጋጋሚ የግድያ ሙከራ ያመለጡ መሆናቸው በታሪክ ድርሳናት ተከትቧል። ወታደሩ መንግስቱ ኃይለማርያም ከተደረጉት ሙከራዎች ባሻገር ግን እርሳቸው ባለሥልጣናትና በሚያምኗቸው የቅርብ ሰዎች ተወጥኑ የነበረው የመግደል ሙከራም እጅግ አስደናቂ ታሪኮችን ይዟል። ይህ በእንዲህ እንዳለ በተለምዶ ስልሳዎቹ በመባል የሚታወቁት የአጼ ኃይለሥላሴ ዘመነ መንግስት ባለሥልጣናት የተገደሉት ልክ የትናንትውድ 51 ዓመት ኅዳር 14 ቀን 1967 ዓ.ም በዕለተ ቀዳሚ ነበር። የህዳር 14ን የጅምላ ግድያ መነሻ አድርገን ኮሎኔል መንግስቱ ላይ ተወጥኖ የነበሩትን በተለይም በራሳቸው በሚያምኗቸው የቅርብ ሰዎቻቸው ባለሥልጣናት የታቀዱትን የግድያ ሙከራዎችን በማንሳት እለቱን እንዘክረዋለን። አብራችሁን ስትቆዩ አንዳች ረብ ያለው ነገር እንደምታገኙበት በመተማመን ነው። የካቲት 1966 ህዝባዊ ዓመፅን ተከትሎና ከመያዝ አጋማሽ ወር ጀምሮ በርካታ የቀዳማዊ ኃይለሥላሴ ሹማምንት ከያሉበት እየተያዙ እስር ቤት እየታጎሩ ነበር። አመፁ እየተፋፋመ ሄዶ በመጨረሻም ደርግ መስከረም ሁለት ቀን 1967 በትረ ሥልጣኑን ሲይዝ እጁ ላይ ወደቁትን ንጉሠ ነገሥት ቀዳማዊ ኃይለሥላሴንና አክሊሉ ሀብተወልድን ጨምሮ በርካታ ሹማምንትን ተገቢውን ፍርድ እሰጣችኋለሁ በማለት ለሕዝቡ ቃል ገባም። ለዚህም መርማሪ ኮሚሽን በአዋጅ ተቋቁሞ ሥራውን መስራትም ጀምሮ ነበር። ሆኖም ግን የመርማ ማሪ ኮሚሽኑ አዝማሚያ የፈለገውን አይነት ቅጣት ማድረግ እንደማያስችለው ያወቀው የደርጉ መንግስት ፍርዱን ራሱ ሊሰጥ ወሰነ። በመጀመሪያ እርምጃ እንዲወሰንባቸው ስማቸው የቀረበው 250 ሰዎች የነበሩ ሲሆን በመጨረሻ ቁጥራቸው ወደ 141 ዝቅ ብሎ ከመካከላቸው ለግድዬ የተመረጡት ባለስልጣናት ስም ተራ በተራ እየተነበበ ድምፅ እንዲሰጥባቸው ተደረገ። በዚህ መሰረት 59 ሰዎች በጥይት ተደብድበው እንዲገደሉ በአብላጫ ድምፅ ተወሰነ። በዚያች ለተቀዳሚ ከ51 ዓመታት በፊት ሁለቱ ጠቅላይ ሚኒስትሮች፣ አንዱ ልዑል፣ አንዱ ሪር አድሚራል፣ 17ቱ ሚኒስትሮች፣ 11ዱ የጠቅላይ ግዛት እንደራሴዎችና የአውራጃ ገዢዎች፣ አንዱ ገበሬ፣ ዘጠኝ ሌፍትናንት ጀኔራሎች፣ ሶስቱ ሜጀር ጀኔራሎች፣ ሶስቱ ብርጋዴር ጀኔራሎች፣ ሶስቱ ኮሎኔሎች፣ ሰባቱ መስመራዊ መኮንኖችናም ሁለት የበታች ሹማምንት ጥይት ዘንቡንባቸው ተረሽኗል። በኅዳር 14 ቀን የተረሸኑት ባለስልጣናት የተለያየ የክስ ቻርጅ የቀረበባቸው ነበር። አንደኛ ኃይ ሰዎቻቸውን ከህግ አግባብ ውጭ ተጠቅመዋል በሚል ውንጀላ የተገደሉ ባለስልጣናት አንደኛም ጸሐፊ ትዕዛዝ ጠቅላይ ሚኒስትር አክሊሉ ሀብተወልድ ልዑል አስራተ ካሳ እንዳልካቸው መኮንንን ጨምሮም 17 ባለስልጣናት ናቸው። ሁለተኛ ስልጣናቸውን ከህግ አግባብ ውጭ ተጠቅመዋል በሚል አቶ ነቢዩ ልዑል ክፍሌ፣ ኮሎኔል ሰለሞን ከድር አፈ ንጉስ አበጀ ደባልቅን ጨምሮ 34 ሲቪል ሲቪልና ወታደራዊ አመራሮች ተረሽነዋል። ሶስተኛው የእርስ በርስ ጦርነት ለመቀስቀስ በተሸረበ ደባና ታላቁን የለውጥ እንቅስቃሴን ለመግታት በተደረገ አሻጥ በሚል ክስ ተወንጅለው ካፕቴን ደምሴ ጭፈራው ካፕቴን በላይ ጸገኝን ጨምሮም አምስት አመራሮች ተገድለዋል። አራተኛው ለመስሪያ ቤት የተገባን ቃል ኪዳን ባለመጠበቅና በጦር ኃይል ውስጥ ክፍፍል ለመፍጠር ሙከራ ማድረግ በሚል ክስ ተወንጅለው ሌትናንት ጄኔራል አማን ሚካኤል አንዶም፣ ሌትናንት ጄኔራል ተስፋ ተክሌ፣ ጄኔራል ኤርክራፍትማን ዮሐንስ ፍተዊ የተገደሉት ናቸው። በተለያዩ መጽሐፍት የደርግ ተቀዳሚ ምክትል ሊቀመንበር ሻለቃ መንግስቱ በጻፉት የትዛዝ ደብዳቤን የስልሳዎቹ ግድያ መፈጸሙን ይመሰክራሉ። ሻለቃው የኋላው ፕሬዚዳንት መንግስቱ መንግስቱ ኃይለማርያም በፊርማቸው ያስደግፈው ለደርግ ጥበቃና ዘመቻ መምሪያ መካሆንን ለኮሎኔል ዳንኤል አስፋው የሄደረሸኑ ደብዳቤ ቀደም ብለው ልከውላቸዋልም ይባላል። ኮሎኔል ዳንኤልም በምላሹ የደብዳቤው ግርጌ ላይ በትዕዛዙ መሰረት እንተገብራለን በማለት የአለቃቸውን ትዕዛዝ ለመፈጸም እንደማያወላዱ ማረጋገጣቸው ተጽፏል። ከዚህች ዕለት በኋላ ኢትዮጵያም የደም አበላ ሁና እንደከረመች በደርጉ ባለስልጣናት የሚሆን በተቃዋሚ ጎራ የነበሩት ፖለቲከኞች ጻፏቸው መጽሐፍት፣ የሰጧቸው ቃለ ምልልሶች የማይ ናቸው። የቀይና ነጭ ሽብር፣ የእርስ በርስ ጦርነቶች ያለማቋረጥ ለ17 ዓመታት ኢትዮጵያን አድምቷታል። ባለብሩህ አእምሮ ወጣቶቹ ላይመለሱ አሸልቧል። በሁሉም ወገን የነበሩት ኢትዮጵያውያን ተገዳድለዋል። ውዴው። ታቸውን ተነጥቀዋል። በዚህ ወቅት በደርግ ውስጥ የነበሩት ከፍተኛ ባለስልጣናት መንግስቱ የሚያምኗቸው የቅርብ ሰዎች እኚህ ሰው ካልተገደሉ በእነርሱ ቋንቋም ካልተወገዱ ሀገሪቱ ረፍት እንደማታገኝ በማመን ፕሬዚደንቱን ለመግደር መወጥናቸው በፋሲካ ሲደልል ሻምለው ትውልድ መጽሐፍ እንዲህ ተተርኳል። ቀዳሚው ከፍተኛ ባለስልጣን ኃይሉ ይመኑ ናቸው። ፋሲካም ካላቸው ቅርበት በመጽሐፋቸው ከአንቱ አንተን በመምረጣቸው እኛም እሱን ተከትለናል። ኃይሉ ይመኑ ከነጻነት በኋላ ወደተለያዩ ሀገራት ለከፍተኛ ትምህርት ተልከው ሀገራ ያላቸውን ከኋላ ቀርነት መንጥቆ ለማውጣት ቁርጥ አሳብ ይዘው ከመጡት የመጀመሪያዎች ምሩቃን መካከል አንዱ ነበር። ብዙውን ጊዜ አቋም ለመውሰድ የማይቸኩረው እና የሶስት ልጆች አባት የነበረው ኃይሉ ሀገሩን በጣም የሚወድ ለሀገሩ እድገትና አንድነት ማናቸውንም መስዋዕት ለመክፈል ወደ ኋላ የማይል ሰው ነበር። በአርቆ አስተዋይነቱ፣ በማስተባበር ከሁሉም በላይ በአመራር ችሎታውና በጠንቃቃነቱ ከሶማሊያ ጦርነት አንስቶ እስከ መጨረሻው ድረስ ለሰራዊቱ የሎጂስቲክስ ድጋፍ ለማቅረብ የተቋቋመውን ከፍተኛ ኮሚቴ በሊቀመንበርነት የሚሰራው እሱ ነበር። በዚህና በአጠቃላይ ኃላፊነቱ በሁሉም አቅጣጫ የሚካሄዱትን ጦርነቶች ሁኔታ በዝርዝር ያውቃል። ከጊዜ ወደ ጊዜ የግንባሮች ሁኔታ እየተበላሸ መምጣቱን ከአብዛኞቻችን በተሻለ የመረዳት እድል ነበረው። በዚህ መሰረት ካገኘው ግንዛቤ በመነሳት ፕሬዚደንቱን በግልናም ጉዳዩን የሚመለከቱ ስብሰባዎች የሚደረግባቸው አጋጣሚዎች ሁሉ ችግሩን በሰላም መፍታት ጥረት እንዲደረግ አበክሮ ያሳስብ ነበርም። በተለይ ውጊያውን በሎጂስቲክስ ለመደገፍ የሚቀርበው ጥያቄ ከሀገሪቱ ኢኮኖሚ አቅም በላይ የሆነ በመምጣቱ ሁኔታው በሰራዊቱ የውጊያ ብቃትና ሞራል ላይ ያልታሰበ ችግር እንዳያስከትል ስጋቱን በአሃዛዊ መግለጫዎች በመደገፍ ሳይታክት ያስረዳ ነበር። በዚህ መልክ ለረጅም ጊዜ ፕሬዝደንቱ ለሰላሙ መንገድ ትኩረት እንዲሰጡት ሲመክር ከቆየ በኋላም በሂደት ፕሬዝደንቱ ጦርነቶችን በሰላም ለመፍታት ፍላጎት እንደሌላቸው ይረዳል እና ቅድም እንዳልኳችሁ እነሱ ከረኛ እስከ ምሁር ተነስተው ሲያበቁ ለኩ ዓላማቸው ተሰልፈው ሲያበቁ ይህን ያደርጋሉ። ንቀውናል፣ ደፍረውናል። ብታምኑም ባታምኑ በቁም ሞተናል። ውይይት ነው፣ ሰላማዊ ሰልፍ ነው፣ ወይንስ እንደ ወያኔ ወጣቶች ታጥቃችሁ ወያኔ ከደቡብ ወሎና ከሰሜን ሸዋ እንዳይወጣ አድርገን አይቀጥቅጥ አቀጥተን ለሚቀጥለው ትውልድ ትምህርት ሰጥተን እንደገና ልመሰልተን እንማር እንችላለን። ከዚህ በኋላ የአገሪቱ ዋናው ችግር ፕሬዝደንቱ ናቸው። እኚህ ሰው እስካሉ ድረስ ጦርነቶች በሰላም ሊፈቱ አይችሉም። ስለዚህ በሀገራችን ሰላም እንዲገኝ እኚህን ሰው በማናቸው መንገድ ማስወገድ አስፈላጊ ነው፣ የሚል ድምዳሜ ላይ ይደርሳል። አንድ ቀን ለብርቱ ጉዳይ ፈልግሃለሁ ብሎ ብሔራዊ ቤተመንግስት ቴኒስ የምንጫወትበት ስፍራ ለመገናኘት ቀጠሮ ያዝን። እንደ ቢሮዎቻችን ሁሉ እዚያም የምንቀመጥባቸው ቦታዎች ድምፅ በሚቀረጹ መሳሪያዎች ሊጠመዱ ይችላሉ የሚል ስጋት ስለነበረን ብዙ ጊዜ ምስጢራዊ ጉዳዮችን የምንነጋገረው በአትክልቶች ውስጥ በመንሸራሸር ነበር። በዚያም ዕለት በቀጠሮ ሰዓታችን ስንገናኝ ወትሮም እንደምናደርገው በእግራችን ጉዞ ማድረግ ጀመርን። በጉዞአችን ላይ የሀገራችን ሁኔታ እንዴት ከ ከጊዜ ወደ ጊዜ የበለጠ አሳሳቢ ገጽታ እያያዘ እንደመጣ አንስቶም ከፍ ሲል የተገለጸውን ስለ ፕሬዝደንቱ የደረሰበትን ማጠቃለያ በዝርዝር አስረዳኝ። ይህንንም ለሚወስደው እርምጃ አሳማኝ ናቸው ያላቸው ምክንያቶች እንደሚከተሉ አብራራም። ችግር ለማስወገድ በግሉ አንድ ቆራጥ እርምጃ ለመውሰድ መዘጋጀቱንም በግልጽ አጫወተኝ። በአጭሩ እንዲነበር ያለኝ ፋሲካ፣ እኛ በምንም አይነት በተፈጥሮ ሞት የመሞት እድል አይገጥምንም ወይም መፈንቅለ መንግስት ተካሂዶ እንረሸናለን፣ አሊያም ወያኔ ገብቶ ይፈጭናል፣ ወይም እስር ቤት ለረዥም ጊዜ ያበሰብሱናል። የመጨረሻው ድላችን ስርዓት ከሆነ እኔ ደግሞ በምንም አይነት ያንን ምርጫ አልቀበለውም። እስር ቤት ከመንገላታት ምን ጊዜ የምመርጠው የራሴን ህይወት ማጥፋት ነው። በሁሉም አቅጣጫ ለእኔ ሞት የማይቀርልኝ ከሆነ እኔ እኚህን አጥፊ ሰውዬ ገድዬ አገራችንም ከእኚህ ሰውዬ ገላግዬ መሞትን መርጣለሁ ብሎ ስሜት እየተናነቀው ሀሳቡን ገለጠልኝ። አፈጻጸሙን በሚመለከት እኔም እሱም በሚገባ በምናውቀው የለት ተለት ችን ላይ ተመስርቶ አስረዳኝ። በእርግጥም ለቆረጠ ሰው ድርጊቱን ለመፈጸም ለእኛ የፖሊስ ቢሮ አባላት በጣም አስቸጋሪ አልነበረም። እኛ ወደ ፕሬዝደንቱ ቢሮ ስንገባም ሆነ በማናቸውም እሳቸው በሚመሩት ስብሰባ ላይ ስንገኝ እንደሌላ ሰው አንፈተሽም። እዚህም የተነሳ አብዛኞቻችን በቢሮአቸውም ይሁን ስብሰባ ላይ ሽጉጦቻችን እንደታጠቅ እንገኝ ነበር። ይህ በእሳቸውም በጠባቂዎቻቸውም ሆነ በአጠቃላይ በደህንነት ክፍሉ ይታወቃል። ነገሩ እንደ እምነት መገለጫም ተወስዶ የተፈቀደ ይመስለኛል። ኃይሉ ፕሬዚዳንቱ ቢሮ ለማስረዳት ሲገባ አንዳንድ ጊዜ ከመቀመጫው ተነስቶ ከወንበራቸው ጎን ቆሞ የያዛቸውን መረጃዎች በስዕላዊ መግለጫዎች ወይም በሰንጠረዥ አማካይነት የማስረዳት ልማድ አለው። ብዙዎቻችንም አልፎ አልፎ እንዲሁ እናደርጋለን። ግድያውን ለመፈጸም ያሰበው ወይም ያቀደው ቢሮቸው ለጉዳይ ሲሄድ በተለምዶ እንደሚያደርገው ገለጻውን በቅርበት የሚያስረዳ መስሎ ጎናቸው ከቆመ በኋላ የታጠቀውን ማካሮፍ ሽጉጥ አውጥቶ ሊያርከፈከፍባቸው ነበር። ይህም የማያመች ከሆነ ሌላው አማራጭ ሁድ ሁድ ብሔራዊ ቤተ መንግስት ለቴኒስ ጨዋታ ስንገናኝ እዛው ቴኒስ ሜዳ ላይ በአደባባይ ለመፈጸም ነበር። በሁሉም ረገድ ዋናው ጉዳይ ሳይረበሹና ሳርበተበቱ በቅጽበት የታሰበውን ነገር መፈጸሙ ነው አለኝ። ለዚህ ዓላማው መሆኑን አላውቅም እንጂ ቀድሞም የሽጉጥ ተኩስ ሲለማመድ ነበር። ከሁሉም በላይ በፍጥነት መተኮስ እንዲችል ካርታውን አውጥቶ ባዶ ሽጉጥ በፍጥነት መተኮስ ልምምድ ያደርግ ነበር። ፋሲካ በዚህ ብዙ በተነበበላቸው በተነበበላቸውና በተወደደላቸው ድርሳን የግል ወዳጅነታቸውን በመጥቀ መንቀስ ሀሳቡን ለመቀበል እንደሚቸግራቸው መናገራቸውን ይገልጹና ወደ መተዘታቸው ይመለሳሉ። ፕሬዚደንቱ ለሰላም አለመገኘት እንቅፋት እንደነበሩ የሚያጠያይቅ አልነበረም። እርሳቸው በአንድ መንገድ ተወግደው ከመካከላችን ሁለተኛ ወይም ሶስተኛ ሰው ወይም ማናቸውም ሰው የመሪነቱን ወንበር ቢስ የገጠሙንን ችግሮች በሰላማዊ ውይይት ለመፍታት የተሻለ ድል ሊገጥመን እንደሚችል መገመቱም የሚያስኬድ ነበር። እስከዚህ ድረስ ከኃይሉ ጋር አቋማችን አንድ ነበር። የመጨረሻውን ውጤት የምፈልገው የምመኘው ቢሆንም የማከብረውንና የምወድ የወደውን ወንድሜን እዚያ መስዋዕትነት አሳልፎ መስጠቱን ማበረታታቱን ግን ጨርሶ መቀበል አቃተኝ። ይህ አንዱና ዋነኛው ምክንያቴ ነበር። ሌላም ሁለተኛ ምክንያትም ነበረኝ። የእኔና የኃይሉ መቀራረብ ብቻ ሳይሆን ማናቸውን ጉዳይ ላይ ተመካከረን እንደምንሰራና አቋማችን ብዙውን ጊዜ እንደ አንድ እንደሆነም በሚገባ ይታወቃል። በዚህም የተነሳ ኃይሉ በእቅዱ ቢገፋበት መዘዙ ለእኔም እንደሚተርፍ እርግጠኛ ነበሩ። ስለሆነም እሱን ከዛ ድርጊት ስከላከል በወቅቱ ባልገልጽለትም የራሴም ስጋት ወይም ፍርሃት በሉት ግምቴ ውስጥ አልገባም ማለት አልችልም። ኃይሉ በተደጋጋሚ ሊያሳምነኝ ቢሞክርም ከፍ ሲል በገለጽኳቸው ምክንያቶች የተነሳም እኔም አጥብቄ ይቃወመው ነበር። ለረዥም ጊዜ በዘለቀው መተዋወቃችን በመካከላችን በተገነባው መቀራረብና መተማመን ኃይሉ ብዙውን ጊዜ ሀሳቤን ይቀበላል። በዚሁም ወቅት ከልቦ ያመነበትም አይመስለኝም። ለእኔ በነበረው ከበሬታ በቆረጠበት እቅድ ሊገፋበት አልቻለም። በመጨረሻዎቹ ወራት በትክክል ካስታወስኩ ጥር 1983 ዓ ም ገደማ ኃይሉ ወደ ኩባ ሃቫና አንድ ትልቅ መልእክት ለማድረስ ይላካል። ጉዳዩ እንደዚህ ነበር። በዚያው ሰሞን የሶቪየቱ መሪ ጎርባቾቭ ኩባን በይፋ ለመጎብኘት ሄዱ ነበር። በወቅቱ በእኛና በጎርባቾቭ መካከል በሰላም ጥያቄ ምክንያት ከፍተኛ አለመግባባት ተፈጥሮ ነበር። በዚህም የተነሳ ሶቪየቶች ወትሮ በገፍ የሚያቀርቡልንን የመሳሪያ ድጋፍ አቁመዋል። ኃይሉ ኩባ በአስቸኳይ እንዲያደርስ የተፈለገው መልእክት ፊደል ካስትሮ የሶቪየት ህብረቱን መሪ የመሳሪያ ድጋፍ እንዲቀጥሉልን እንዲማጸሉልን ወይም እንዲያግባቡልን የሚጠይቅ ነበር። መልእክቱን ለማድረስ ኃይሉ የተመረጠው ስፓኒሽ ቋንቋ በመናገሩ ብቻ ሳይሆን የኩባ ባለስልጣኖች ለሱ የሚሰጡትንም ከበሬታ ግምት ሰው ማስገባት ጭምር ነበር። ኃይሉ ወደ ኩባ የተላከበትን ተልእኮ እንደፈጸመም በዛው ወደ አሜሪካ አምርቶ በወቅቱ በካሊፎርኒያ ሳንዲያጎ የሚገኙትን ባለቤቱንና ልጆቹን ጎብኝቶ እንዲመለስ ጠይቆ ፕሬዚደንቱም ጉዞውን ፈቅደውለት ነበር። በዚህ መሰረት ተልእኮ እንደጨረሰ ከ ባ ወደ አሜሪካ ተሻግሮ ከባለቤቱና ከልጆቹ ጋር ከሁለት ወይም ሶስት ቀናት ለማያልፍ ጊዜ አብሮ ለማሳለፍ ችሏል። ወደ ኢትዮጵያ ለመመለስ ሲዘጋጅ ቤተሰቦቹ አሁን ሁሉም ነገር ያለቀለት ይመስላል፣ ወደ ሀገር ቤት ለምን ትመለሳለህ? የሚል ጥያቄ ያቀረቡለት፣ እሱ ግን ሀገር ከርቶ የመቅረቱን ነገር ጨርሶ እንደማያደርገው ሲገልጥላቸውም፣ ልጆቹና ባለቤቱ እግሩ ላይ ወድቀው እናንተ ከሀገር ወጥታችኋል፣ ከምን ሰጋበት ችግርም ተርፋችኋል። በዚህ በጣም ደስተኛ ነኝ ከነርሱ ጋር እዛው አሜሪካ እንዲቀር እያለቀሱ ለማ ተጠምኑት ተማጸኑት። እሱም እባካችሁ ተውኝ ሀገራችን በችግር ላይ ሆና በዚህ ቀውጢ ቀን የሀገር የኢትዮጵያ መልእክተኛው እንደወጡ አልቀርም የሚመጣውን ሁሉ ከጓደኞቼ ጋር እቀበለዋለሁ ብሏቸውና በአቋሙ ጸንቶ ወደ ሀገር ቤት ተመለሰ። ኃይሉ ወደ ኢትዮጵያ ከመጣ ከጥቂት ወራት በኋላ ሁሉም ነገር እንደኛ ዕቅድ ሳይሄድ ቀርቶ ወያኔ አዲስ አበባን ተቆጣጠረ። ወያኔ አዲስ አበባ ሲገባ ኃይሉ ወሌና እኔ በጣሊያን ኤምባሲ ነበርን። እዚያ የገባ ነው ግን ጥገኝነት ለመጠየቅ አልነበረም። መጨረሻ ላይ በእኛ ሰራዊት ውስጥ ሰርገው በገቡ አምስተኛ ረድፎች አማካይነት ጦሩ ግንቦት 19 ቀን 1973 ዓ ም ከሲቪሉ ከመምሪያ ኃላፊ በላይ ከወታደሩ ደግሞ ሻለቃ በላይ የሆኑትን ባለስልጣናት ጃን ሜዳ ሰብስቦ የመረሸን ሴራ አውጠንጥኖ ነበር። እኛ ወደ ኢጣሊያ ኤምባሲ የገባ ነው ከዛ በመጨረሻዎቹ የውጅ የሰንበት ሰዓታት ጠላቶቻችን ከተሸረበው ሴራ ራሳችን ለማዳን ነበር። ወያኔ አዲስ አበባን ከተቆጣጠረ በኋላ ግንቦት 22 ቀን ምሽት ላይ የቀድሞ ባለስልጣናት እጃችን እንድንሰጥ በቴሌቪዥንና በሬዲዮ መግለጫ ተነገረም። በዚህም መሠረት ግንቦት 23 ቀን ከጠዋቱ አራት ሰዓት ገደማ የኢጣሊያ ኤምባሲ ካውንስለር ያረፍንበት ክፍል ድረስ መጥቶም መንግስት ስላወጣው መግለጫና በለንደን በተደረገው ስብሰባ ወያኔ ከህግ ውጪ ማንም ላይ ምንም አይነት እርምጃ ላለመውሰድ ቃል መግባቱንም ገልጾ እጃችን ለመስጠት ፈቃደኞች እንድንሆን ጠየቀን። ወትሮውንም ወደ ኤምባሲው የገባ ነው በግርግሩ ሊፈጠር ከሚችለው አደጋ ለመከላከል ስለነበር፣ እኔና ወሌ ያለምንም ማመንታት ፈቃደኝነታችንን ገለጽን። ኃይሉ ምንም ነገር አልተናገረም። በባህሪው ብዙም ተናጋሪ ሰው ባለመሆኑ ሐሳቡን አለመግለጹ ያልተለመደ ነገር ስላልነበረ አቋሙ ከኛ የተለየ ይሆናል የሚል ጥርጣሬ አልነበረንም። እኔም ወሌም ከኤምባሲው ለመውጣት ተጣድፈን መዘጋጀት ጀመርን። እሱም እንደኛው ዝግጅት ማድረግ ጀመረ። እኔና ወሌ ገና በመልበስ ላይ ያለን ኃይሉ ቀልጠፍ ብሎ ለብሶ ጨርሷል። በረፍት ቀናት አዘውትሮ የሚለብሰውንና በጣም የሚያምርበትን የቆዳ ጃኬት፣ ካኪ ሱሪና አጭር ቡት ጫሞን አድርጓል። እኔ ትዝ አላለኝም እንጂ ለካለ ኃይሉ ያ ሰዓት ከባዱንና የመጨረሻውን የህይወቱን ውሳኔ የሚያደርግበት ሰዓት ኑሯል። በኋላ እንደተረዳ ነው ተጣርፎ የለበሰውም ለዛሽ ሰዓት ለመዘጋጀት ነበር። በመደበኛ ህይወቱ ከፍተኛ የእንቅልፍ ችግር ስለነበረበት የእንቅልፍ ኪኒን ይወስድ ነበር። ችግሩ ከጊዜ ወደ ጊዜ እየተባባሰ በመሄዱም የሚወስደው የመጨረሻውን ከባዱን ኪኒን እንደነበር አውቃለሁ። በዚህም የተነሳ ወደ ውጭ ሲንቀሳቀስ ምንጊዜም የእንቅልፍ ኪኒን አይለየውም። በዚያም ጉዟችን ላይ በብዛት ይነኑ ኪኒን ይዞ ነበር። ይህም ብቻ አይደለም። ወደ ኤምባሲው ግቢ ስንገባ የያዝነው መሳሪያ እንድናስረክብ እሱም እኛም የታጠቅናቸው መሳሪያዎች ለኤምባሲው ዘበኛ ያስረክበናል የኤምባሲው ጠባቂ ምናልባትም ለእኛ ከነበረው አክብሮት የተነሳ በሙያው ማድረግ እንደሚገባው የያዝናቸውን የእጅ ቦርሳዎች ወደ መፈተሹ አልገባም በኋላ እንደተረዳ ነው ለካ ኃይሉ ሁለት ሽጉጥ ይዞ ነበር የመጣው ታጠቀውን ሲያስረክብ ሁለተኛውን በሻንጣ ውስጥ ደብቆ አስገብቶታል ልብሱን ለብሶ ከጨረሰ በኋላ ከጀርባ የሆኑ ሻንጣ ውስጥ ያሉትን እቃዎች በጥርፊያ ሲያገለባበጥም የሆነ ነገር እንደሚፈልግ ተረዳው ምን እንደጠፋበት ለማወቅ ዞር ስል ያንን የእንቅልፍ ኪኒን አንድ ብልቃጥ አውጥቶ ያሉትን ኪኖች በሙሉ እጁ ላይ ዘርግፎ ለመዋጥ ሲዘጋጅ ደርስበታለሁ። ዘልዬ ወገቡ ላይ ተጠምጥሜ እጆቹን ጭምር ወደ ታች በመያዝ በልጆቹ በሚወዳት ባለቤቱና በሚያምኑ አምላክ ስም እየተማጸም ለመንሁት። እሱም ፋሲካ እስከዛሬ በፍቅር አብረን ኖረናል። አሁን በእኔ ደስትን ያትግባ በማለት ሁለት እጆቼን በኃይል ፈንቅኖ ለማምለስ ሲታገለኝ፣ ምን ያደረግሁት የቤት ጫማ አዳልጦኝ ጣውላው ላይ ወደው እስከነሳ ድረስ ሮጦ መታጠቢያ ቤቱ ገብቶ ኪኖቹን ለመዋጥ በሩን ከውስጥ ቆለፈው። የኪኖቹን ብዛት አይቻለው። የመድኃኒቱንም ከባድነት አውቃለሁ። በመሆኑም እንደማይተርፍ ገባኝ። የማደርገው ነገር ስለጠፋኝ የነበርንበትን ክፍል ትቼ ባዶ ወደነበረው አጎራባች ክፍል ገብቼ ማልቀስ ጀመሩ። በጣም የምወደው የማከብረው ዕድሜ ፍጻሜን በዚያም መልክ በመደምደሙ ስቅስቅ ብያለቀስኩ። ትንሽ ቆየት ብሎ ወሌ ጓዳይሉ በኢየሱስ ክርስቶስ ስም ይዣለሁ እያለ ከፍ ባለ ድምፅ ደጋግሞ ሲማፀን ሰማሁት። ምንድን ነው ብዬ ሩጬ ወደ ክፍሉ ስገባ የጥይት ተኩስ ሰማን። ወሌ እንዳስረዳኝ አንተ እንደወጣ ኃይሉሽን ሽንት ቤቱን ከፍቶ ወጣ። ጎንበስ ብሎ ከሻንጣ ውስጥ እቃ ወጣ፣ ሳየው ሽጉጥ ነው። እናንተ አታውቁም እንጂ እኔ እኮ ሌላ ሽጉጥ እጄ ነበር አለኝና የነበርንበት ክፍሉ መሃል ላይ ቁሞ ራሱን ለመግደል ሲል፣ ወሌ በጩኸት ሲማጽ ነው። አሁንም ዘሎ መታጠቢያ ቤት ውስጥ ገብቶ በሩን ቆለፈው። መታጠቢያ ቤቱ አገልግሎቱን ለሚጋሩ በሌላ ክፍል ለሚኖሩ ሰዎች በር ነበረው። እኛ አላወቅንም እንጂ ለካ በዚያኛው ክፍል የነበረው ጓድ ብርሃኑ ባይህ ኑሯል። ጫጫታውን ሰምቶ በእርሱ በኩል ያለውን የመታጠቢያ ቤቱን በር ያንኳኳል። ብርሃኑም ራሱን ገልጾለት ምንድን ነው የተፈጠረው ብሎ ኃይሉን ጠየቀውም ኃይሉም ራሱን ሊገድል እንደሆነ ይገልጽለታል። ብርሃኑም እኔም ራሴን መግደል ስለምፈልግ በሩን ክፈትልኝ ይለዋል። ኃይሉም በሩም ይከፍትለታል። ሲገናኙ ብርሃኑም ከኤምባሲው ውጡ ብሎ የማያስገድዱን ከሆነ እኔም እንዳንተ ራሴን አጠፋለሁ እንጂ በምንም አይነት እጄን ለወያኔ አልሰጥም ይለዋል። አሁን ግን እስቲ አቋማቸውን እስክናውቀው ድረስ ትንሽ ጊዜ እንታገስ ብሎ ሊያግባባው ይሞክራል። ኃይሉ ግን ቁርጥ ያለ አቋም ላይ ደርሶ ስለነበር መቆየትም አልፈለገም። ወዲያውኑ በራሱ ላይ እርምጃውን ይወስዳል። ኃይሉ ራስን በራስ ስለመግደል ሲያነሳ ብዙ ጊዜ የሚገልጸው አንድ ሀሳብ ነበር። ሽጉጥህን በልብ በኩል ይዘህም ሆነ አፈ ሙዙን አፍ ውስጥ አድርገ ቃታውን ብትስብ ዋና ብልት ሳይመታ ቀርቶ ቆስለ የመትረፍ ዕድልም ሊኖርህ ይችላል። ያ ደግሞ በጣም መጥፎ ነገር ነው። በድርጊትህ እርግጠኛ ለመሆን ሽጉጡን ጆሮ ግንድ ላይ ግጥም አድርገ ይዘህ ቃታውን ከሳብክ በድርጊትህ እርግጠኛ ለመሆን ሽጉጡን ጆሮ ግንድ ላይ ግጥም አድርገ ይዘህ ቃታውን ከሳብክ ግን የመትረፍ እድል ጨርሶ አይኖርህም ይል ነበር። ኃይሉ ራሱን ያሰናብተው እንደዚያው አዘውትሮ እንደሚገልጸው ራሱን ጆሮ ግንዱ ላይ በመምታት ነበር። እኔንና እኔም ብቻ አምኖ ሀሳቡን አካፍሎ የክብር ሞት እንዳይሞትና ከሁሉም በላይ እንደተመኘው ለኢትዮጵያ ችግሮች በሰላማዊ መንገድ መፈታት በሁሉም መልኩ እንቅፋት የነበሩትን መንግስቱ ኃይለማርያምን አስወግዶ እንዳያልፍ መሰናክል እንደሆንኩ አምናለሁ። ይህም እድሜን ሙሉ እንደ ጸጸተኝ ይኖራል። እኔ ግን እንደ ሰው ማየት መረዳት በምችለው ላይ ተመስርቼ ሰው ለሚወደው ለሚያስብለት ወንድሙ ማድረግ የሚገባውን ያደረግኩት ብዬ አምናለሁ ሲሉም ቀዳሚውን ውጥን ቋሽተው ወደ ሁለተኛው መንግስቱን ለማስወገድ ወዳቀዱት የቅርብ ሰው ይሸጋግራሉ። እርሳቸውም ሻምበል መንግስቱ ገመቹ ናቸው። መጽሐፉ ደራሲ ፋሲካ ሲደልል ሻምበሉን በአንቱ ሳይሆን አንተ እያሉ ስለሚጠሩት እኛም ለዝግጅታችን እንዲመች እንደወረደ መተረኩን መርጠናል። መንግስቱ ገመቹ ፕሬዝደንቱን የሚወዳቸውና የሚያከብራቸው ቢሆንም ለሀገሩ እንደሚቆረቆር ዜጋ ፕሬዝደንቱ የሚወስዷቸው አንዳንድ አቋሞች ከጊዜ ወደ ጊዜ ቅሬታ እየተሰማው ይመጣል። ፕሬዝደንቱን አጥብቆ ከሚኮንንበት ምክንያቶችም አንዱም ጦርነቶችን በሰላም ለመጨረስ ተገቢውን ትኩረት ባለመስጠታቸው ነበር። በእኛም ሆነ በወዳጅ መንግስታት ግፊት የሰላም ውይይት ለማካሄድ ቢገደዱም መንግስቱ ወደ ማርያም ሰላሙን ከልባቸው እንደማይፈልጉት ስለሚያውቅ በጣም ያዝንም ይቆጭም ነበር በሌላ በኩል ቁልፍ በሆኑ ኃላፊነቱ ከማናችንም በላይ ጦርነቶች የሚያስከፍሉትን መስዋዕትነት በዝርዝር ያውቃል ከአጠቃላይ ግንዛቤው ባሻገር በግል የሚያውቃቸው የሚያደንቃቸውና የሚያከብራቸው የቀድሞ አዛዦቹ መኮንኖችና ይስራ ባልደረቦቹም በፕሬዚደንቱ ብቻ ሳይሆን ለሚደርሰው እልቂት ክብደት ሰጥተው በማይገልጹት የጦር መሪዎች በየሜዳው ወድቀው መቅረታቸውም ምሬቱን አባብሶታል እነዚህም በመሰሉ ሁኔታዎች የተነሳም ከፍተኛ ቅሬታ ነበር

አጠቃላይ በአንድ ወቅት ለአገሪቱና ለአብዮቱ ከመንግስቱ ማህበራዊ ችግሮች ለማቀለል የሚቀርቡላቸው ምክሮች ሰምተው የለውጥ የማሻሻ እርምጃ በላይ ማንም የለም በማለት የተከተላቸውና የቆመላቸው ሰው ስልጣናቸውን ካደላደሉ በኋላ የማንም ሀሳብ የማይሰሙ ፍጹም አምባገነን በመሆናቸውም እሱም እንደ አብዛኛው የአብዮቱ አመራር ኃይል ቅሬታ እየተሰማው ይመጣል። መንግስቱ ገመቹ በዚህ አይነት ስሜት ላይ እንዳለ የ981 የመፈንቅለ መንግስቱ እንቅስቃሴ ሲከሰት ታንኮቹን ይዞ መንደርደር፣ አማጽያኑን ከቦ ለሙከራው መክሸፍ ወሳኙ እርምጃ የወሰደ እሱ ነው። መንግስቱ ገመቹ የመፈንቅለ መንግስቱ ሙከራ ለማክሸፍ ወሳኙን እርምጃ ቢወስድም በብዙ አጋጣሚዎች በተደጋጋሚ እንዳጫወተኝ ሁኔታው በፈጠረለት የተለየ ዕድል በመጠቀም ለሀገሩና ለወገኑ የነበረውንም ተቆርቋሪነትና ኃላፊነት ለመወጣት አልወዘነም። በዚህ መሰረት ሁኔታዎች እንደተረጋጉ ፕሬዚደንቱ ጋር ሀገሪቱ በገጠሟት ችግሮች ላይ በመኖሪያ ቤታቸው በግል ተከታታይ ውይይቶችን አካሂደዋል። እነዚህም ውይይቶች ህዝቡ በአብዮቱና በአመራሩ ላይ የሚሰነዝራቸውን ትችቶችና በህብረተሰቡም ውስጥ ጎልተው ስለሚታዩት ችግሮች በግልጽ ጠይቁት ከሚሄዱ ሰዎች በተለይም ከሚያምናቸው ጋር ቀድሞ ታይቶበት የማይታወቅ መልኩ ስለ ፕሬዚደንቱ ባህሪና አመራር ሁኔታ በግልጽ መወየት ጀመረ። በዚህ መልክ በግልጽ ከሚያወያያቸው ሰዎች መካከልም እኔና ኃይሉ እንገኝበታለን። የሌሎቹም ባላውቅም እኛ ግን በተደጋጋሚ ልንጠይቀው ቤቱ በሄደን ቁጥር የጤንነቱን ጉዳይ ትቶ የሚያነሳው ስለ ፕሬዚደንቱ ግትርነትና አልሰማባይነት ነበር። ሁኔታው በዚያ መልክ ቀጠለ። በሀገር ላይ ስለሚያደርሰው ውድቀትም በጣም ያስጨንቀው ነበር። በተደጋጋሚ ከእርሱ ጋር ከተወያየ

ኃይሉም እኔም ባደረግነው ግምገማ መንግስቱ ገመቹ ከፍተኛ ጸጸት ላይ እንደሆነና የሚያበረታታው ቢያገኝ ሰውየውን ለማስወገድ እንደማይመለስ ገመትን። ሆኖም በፖለቲካ ስርዓት ውስጥ ሰፍኖ ከቆየውና በወታደሩና በሲቪል ባለሥልጣኖች መካከል ከነበረው መፈራራትና መጠራጠር የተነሳም እኛ ቅድሚያውን ወስደን ለመንግስቱ በዚህ አንጻር ምክር መስጠት መጠቆም ወይም አቅጣጫ ወደ ማመላከት መሸጋገር እንደሌለብን ተስማማን። ያ ጊዜና ሁኔታ አልፎም ከመንግስቱ ገመቹ ጋር በእስር ቤት በግላጅ ተገናኘን። እርግጥ እዛም ቢሆን መንግስቱ ገመቹ ከወትሮ ባህሪው ብዙም አልተለወጠም። እንዲያውም ከቀድሞ በባሰ በጣም የተሰበሰበና በሁሉም ነገር በጣም ቁጥብ ሆኖ ነበር። ከቤተሰብ ጋር ተገናኝቶ ስንቅ ከተቀበለ በኋላ ብዙውን ጊዜ የሚያሳልፈውም ክፍል ውስጥ ተቀምጦ በማንበብና አንዳንድ የራሱን ስራዎች በመስራት ነበር። ከእኔ ጋር የነበረን መቀራረብና ግንኙነት ግን ከቀድሞ የተለየ አልነበረም። እንዲያውም ቀድሞ ስርዓቱ መካከላችን የፈጠረው በመጠኑም ቢሆን የመጠራጠርና የመፈራራት ሁኔታ ስለተገረሰሰና ሰፊም ጊዜ ስላገኘን ብዙ የማላውቃቸውንና ምስጢር የሆኑ ጉዳዮችን ሁሉ በዝርዝር ለመጫወት እድል አግኝተናል። መንግስቱ ገመቹ በፕሬዚደንቱ አኬር ቆርጦ ቤቱ መዋል ከጀመረ በኋላ ስለ ሁኔታው በጣም ወዳጁ ከነበሩትና ከሚያምናቸው ከደህንነት ሚኒስትሩ ከኮሎኔል ተስፋ ወልደስላሴ ጋር ጊዜ ወስደው በዝርዝር መወያየት ይጀምራሉ። በውይታቸውም ፕሬዚደንቱ በያዙት ሁኔታ ከቀጠሉ አይናቸው እያዩና እያወቁ ሀገሪቱ ወደ አዘቅት ውስጥ ልትወድቅ እንደደረሰች ይስማማሉ። ስለዚህ ሀገርንም ወገንንም ከማያስፈልግ መስዋዕትነት ለማዳን ምን መደረግ አለበት ብለው ብዙ አማራጮችን ያሉ ይዳስሳሉ። በመጨረሻም ተመክረው ተዘክሮ የማይመለሰው በመሆናቸውም አማራጩ እሳቸውን ማስወገድ ብቻ እንደሆነ ይስማማሉ። መንግስቱ እንዳጫወተኝ ይህንንም መተግበሩንም ለሌላ ማንም ሶስተኛ ወገን ማወቅ ሳያስፈልገው አንድም ጥይት ኮሽ ሳይል በተፈጥሮ እንዳሸለቡ አስመስሎ ፕሬዚደንቱን ለዘለቄታው ማሰናበት የሚቻልበትን ስልት ይቀይሳሉ። ብቻ ማነሳቸው ሊተካ እንደሚችል ቁልፍ ቁልፍ የሆኑ የሲቪልና ወታደር ቦታዎች በነማን መያዝ እንደሚገባቸው በዝርዝር ተወያይተው ስምምነት ላይ ደርሳሉ። ጦርነቶችንም በሰላም ለመደምደም የሰላም ጥረት በማንና በምን መልክ መምራት እንደሚኖርበትም መግባባት ላይ ደርሳሉ። የሕዝብ ድጋፍ ለማግኘት በፖሊሲ አንጻር ሊሻሻሉ በሚገባቸው ጥያቄዎች ዙሪያም ተነጋግረው አንኳር በሆኑት ላይ አቋም ይዛሉ። በዚህ መልክ ዝግጅታቸውን ካጠናቀቁ በኋላ ወደ ተግባራዊ እንቅስቃሴ ለማለፍ ሲነሳሱ ኮሎኔል ተስፋዬ ወልደስላሴ ባልተጠበቀ ሁኔታ ነገ ተነጎድ ያያሉ ነገሩን ማጓታት ይጀምራሉ። ተነጎዲያ ሲመጣ ለሌላ ተነጎዲያ ሲያስተላልፉ የማንንም ማመንታት ፍርሃት ቆሞ የማይጠብቀው ጊዜ እየነጎደ ሄደ። በመጨረሻም ኮሎኔል ተስፌ ጭራሽኑ አይናቸውን በጨዋጥበው ጭልጥ ብሎ ይሸሻሉ። መንግስቱ ገመቹም በጣም የሚያምናቸው ወዳጁ እንደ ከዱስ ሲረዳ ሁሉንም ነገር እርግፍ አድርጎ ትቶም እሱም እንደ ሌሎቹ ፖለቲካ ስርዓት አባላት የሚመጣውን ለመቀበል ወስኖ እጁን አጣጥፎ ተቀመጠ። ሻምበል መንግስቱ ለ17 ዓመታት በደርግ አባልነት፣ ከሁሉም በላይ የፕሬዝደንት መንግስቱ ልዩ ረዳት ሆኖ ሲያገለግል በዘመናችን በበጎም በክፉም በመገንባቱም በማፍረሱም የተካሄዱትን እንቅስቃሴዎች ከማናችንም በላይ የማወቅ ልዩ እድል ነበረው። ይህ ለሀገር ለወገን ከፍተኛ ተቆርቋሪ እናም ጭን ሐሳቢ ሰው እስር ቤት እንደገባን ብዙም ሳይቆይ በ984 ዓ ም ለሕክምናም ሳይበቃ ከዚያ ዓለም በሞት ተለየን። መንግስቱ በተሰጠው የሥራ ኃላፊነት በሀገራችን በነዚያ አብዮታዊ ዓመታት በፖለቲካ በኢኮኖሚና በወታደራዊ መስኮች ስለተካሄዱት ትግሎች ምስክርነቱን ሳይሰጠን፣ ትዝብቱን ሳያጋራን በድንገት መለየቱም ከታሪክም አንጻር ትልቅ ጉዳት ነው ሲሉ ፋሲካ ሲደልል ተረካቸውን ቋጭተዋል። እኛም የዛሬ ልዩ መሰናዷችንን በዚሁ ያበቃን። ለዚህ ጥንቅር በዋናነት የፋሲካ ሲደልል ሻምላው ትውልድን እንደመጠቀማችን መጠን ይህን ታሪክ ሰንደው ለትውልድ ስላስተላለፉ ምስጋናችን ልባዊ ነው። ከእርሳቸው ባሻገር ሻምበል ፍቅረ ስላሴ ወግደረስ እና አብዮቱ፣ ኮሎኔል ፍስሃ ደስታ አብዮቱና ትዝታዬን፣ ሻለቃ ዳዊት ወልደ ጊዮርጊስ ሬድ ቲርስ በደበበ እሸቱ የደም እንባ ተብሎ የተተረጎመውን፣ የአንዳርጋቸው አሰግድ በአጭር የተቀጨ ረዥም ጉዞን ታሪክን፣ ዩሃሊት ድረገጽን ጨምሮ እዚህ ያልዘረዘርናቸውን በርካታ መጻሕፍት፣ መጣጥፍ፣ ቃለ መጠይቆችንና ቪዲዮዎችን ተጠቅመናል። አዲስ ማለዳን ሰብስክራይብ በማድረግ እንዲቀላቀሉ ላይክ አድርገው እንዲወዳጁ ሼር አድርገውልን ለብዙዎች ተደራሽ እንድታደርጉልን በአክብሮት እንጠይቃለን። ጤና ይስጥልን።